እንደ ሀገር የመንግስት አገልግሎትና አስተዳደር ስርዓት ማሻሻያ ተዘጋጅቶ ተግባራዊ እየተደረገ ነው ያለው። የዚህ ሪፎርም መሰረታዊ ዓላማ ከአደረጃጀት አንጻር በፌዴራልና ና በክልል በክልልና በተዋር ባሉ ተቋማት መካከል ያለው የአደረጃጀት ተመጋጋቢነትና ወጥነት ችግር ያለበት ስለሆነ እሱን የሚያስተካክል የሚፈትሽ አደረጃጀት መስራት ስለሚያስፈልግ ሪፎርም እሱን መሰረት ያደረገ ነው። በሌላ በኩል ደግሞ በብዙ የሚነሳው ከአገልግሎት አሰጣጥና ከመልካም አስተዳደር አንጻር ያው የክህሎትም የብቃት የስነ ምግባርም ችግሮች ይስተዋላሉ። ስለዚህ ከደረጃ የተቀጥሎ አጠቃላይ ሰራተኛው ወይም የመንግስት ሰራተኛው ወይም ሲቪል ሰርቫንቱ በእውቀት በክህሎት እና በባህሪ ደረጃ አገልግሎት ለመስጠት የሚያስችለውን ስነ ልቦናም ዝግጁነትም የተላበሰ እንዲሆን እሱንም የመመዘን የመፈተሽ እና የማደራጀት ስራ ይሰራል። እሱን መሰረት ያደረገ በርካታ ስራዎች በተዋረድ የሚሰሩበት ተግባር ነው ይሄ ሪፎርም። ከሪፎርሙ ውስጥ አንደኛው የሀሰተኛ የትምህርት ማስረጃ ነው። ሪፎርሙ ይዟቸው ከሚመጣው አንዱ አንደኛ፣ ሪፎርሙ በትክክለኛ እውቀት በትክክለኛ መረጃ በትክክለኛ ቦታ ተቀምጠን ነው እያገለገል ያለን። ቢኮዝ የአገልግሎት አሰጣጣችን በመሰረታዊ ሁኔታ በየጊዜው የተነሳ ስለሆነ ስለዚህ በዋናነት የትምህርት ማስረጃ ሀሰተኛ ማስረጃዎች የምንላቸው ትምህርት ዝግጅቶቹ፣ የስራ ልምዶቹ፣ ሌሎችም ሌሎችም እዛ ቦታ ላይ እንዲቀመጥ ያደረጉት አጠቃላይ ማስረጃዎች የመፈተሽ ሂደት ይደረጋል። እሱ ስራ ያው በሶስት ዙር ነው የሚደረገው፣ እንደ ክልል ወደ ስራ ተገብቷል። በእኛም ዘረጃ ከዚህ ንቅናቄ መድረክ በኋላ መረጃዎች ማስደራጀትና በተፈለገበት አግባብ ለበላይ አካል የመላክ ስራዎች እንሰራለን ማለት ነው። ዋናው ነገሩ መረጃዎችን መሰረት አድርጎ በዛ ቦታ ላይ እውቀትም ክሎትም ያለውን የሰው ኃይል ስምሪት ለማድረግ የሚመጋገብ ከሪፎርሙ ጋር አብሮ የሚሄድ ስራ ስለሆነ የአስተኛ ትምህርት ማስረጃ ጀምረናል። አሁን አንደኛ በፌዴራልና በክልል እንዲሁም እስከታች ባለው መዋቅር ተመጋጋቢ የሆነ ተደራራቢ ኃላፊነት ያለበት ኢቭን የሚና መደበላለቅ ያለባቸው ተቋማት አሉ። እነዛን የሚያስወግድና ተጠሪነታቸው ተግባርና ኃላፊነታቸውን በግልጽ የሚያመላክቱ ተቋማት እንዲኖሩ ያደርጋል። ፕላስ በነዛ ተቋማት ደግሞ እውቀትም ክሎትም ተገቢ አመለካከትም የያዙ ሰራተኞች እንዲመደቡ እና እነዚህ ሰራተኞች በምላሹ ደግሞ ተገቢ የመንግስት አገልግሎትና አስተዳደር ስርዓት እንዲያሰፍን ይፈልጋል። የመንግስት ፖሊሲ ስትራቴጂ ግቦቹ የሚፈጸሙት በዚህ ፈጻሚ አካል ነው፣ በሲቪል ሰርቫንቱ ነው። የትምህርት ማስረጃ ማጣራት ተቀምጠው፣ አንደኛ ያው እውቀት ነው፣ ከሁሉም ነው፣ የሁሉም ነገር መደረሻና መነሻ እውቀት ነው። እውቀት የሚያላብሱ ነገሮች አሉ ከልምድ በተጨማሪ። ስለዚህ አሁን አሁን እየመጣ ያለው ተገቢ ያልሆነ የትምህርት ማስረጃዎች በብዙ ቦታዎች ይነሳሉ። አንድ ምን ያህል በዛ ልክ በሚነሳው ልክ መኖሩንም ማረጋገጥ ነው አንደኛ። ብዙ ጊዜ ይነሳል በየመድረኩ እንዲህ ብሎ እንደዛ ብሎ የሚባሉ ነገሮች አሉ። አንደኛ በመጀመሪያ ጊዜ በሚባለው ልክና ግዝፈት ልክ ነው ወይ ያለው የሚለው ያረጋግጣል። ተገቢ መረጃ ይሰጣል። ሁለተኛ ደግሞ በሚፈለገው ብቃት በሚፈለገው ቦታ በተገቢ ሁኔታ አሳይን ያልተደረገን ሰው ደግሞ ታስተካክልበታለን። ቢኮዝ በዛ የትምህርት ዝግጅት በዛ ልምድ ነው የሆነ ቦታ አሳይን የተደረገው ዘን ያነ ሲረጋገጥ ተገቢ ካልሆነ ሌሎቹ እድል ይከፍታል። ለዚህኛውም ደግሞ የተጠያቂነት ስርዓት ያሰፍናል። እና በዛ ልክ ታስቦ ነው እየተሰራ ያለው።